ነበር ምን አይነት አሚተኛ ነው ኬት ነው ፈቶ የለቀቁት ምናምን ነገር እንደው አለ ያጥፈውላ ምናም ብዬ ድዋውላ አድርጌ ነበረ። እና በኋላ ላይ የሆነ ሰዓት ላይ ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ ሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርጌ እየተረዳው ስመጣ ወይን ያልኩኝ ምንድን ነው ምናምን አልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው ለነገሩ ከሰው ጋር አይደለም በልቤ ነበር ምጠላ የነበረው ምናልባት በልብ መጥላትም እንደው ሀራም ከሆነ ላላ ብላ አፉ በለኝ። ይኸው ዛሬ በዚሁ ፊት ነው ይቀጣ ጠይቀው አቀና ልጅ ሆነናቶች ከዚህ በፊትም ቀድሜ ተናግሬአለሁ። የሰው ልጅ ለማያውቀው ነገር ባይተዋር ነው። የአንድን ነገር ካወቀን በኋላ እልካያዘን እንጂ አልሐምዱሊላህ ሁላችንንም ለተውሂድ አላህ ለመራን። ይህን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው ምክንያቱም ተውሂድ ነው እና እስልምና። ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉ እና ሀቁ ግን ሲገለጽላቸው ምን የሚያጠላላቸው ነገር ይኖራል? በለ እንዲያውም ይዋደዳሉ ጭራሽ። ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሓነሁ ወተዓላ እራሱ ይለያያቸዋል። ስለዚህ ከነፍሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፈቀሉ ሁላችሁንም ደግሞ ፍብያለሁ፣ ለሁልጊዜው ኧረ ምንም ያረከው ነገር የለም። እና በኋላ ላይ ነው ሲገባኝ ያለው ነገር አይቲንክ ሀሜት ሀራም ነው በኢስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ፣ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት ሌሎቹንም ኡስታዞች መሻይኮቹ በውጭ አለም ያሉት ሳውዲ ያሉ መሻይኮችን ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አልን እና በኋላ ላይ መጨረሻ ላይ ጓደኛ አለኝ፣ ኡስታዝ ቃል አሚን የሚባል ምናልባት ታውቀዋለህ። አንተ ከአንተ ጋር በጣም ትቀራረባላችሁ። አዲስ አበባ በቃ ከሁለት ሶስት ጊዜ በላይ ተገናኝተናል። ከእሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የእኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው እራሱ የእኛ ጀማዎች ና ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም፣ እንደዚህ በእንት ማለትም በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል። እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው? መጥተው ተመልሰው ከሰዓት ወደ ሰዓት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይቀር በደምብ መስለም አለባቸው። በቃለ ይሄ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት አመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጂ ሱሪ አድርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው። ኢቨን እንኳን ሊጨበጥኝ ሁላ ነበር ረስተውት። ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቴዎቹ እራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን፣ በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንደራደረበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት። አንዳንድ ሰዎች ማለት ነው ስንናገር ማለት ነው የሀላል ትዳር የሚባለው ነገር ፈሳድ፣ ምን አይነት ነገር ይዞብን እንደመጣ የሰውየቶች እየተቀጠፈ የሰውየት እየተበላሸ ሲመጣ እና አንተ ፐርሰናሊ፣ እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቼውም አላውቅም ራሱ። እኔ አውቃቸው እነዚህ ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰው ህይወት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ። ማስቆም አለብን፣ ተዉ ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀ ክብርን አስጠብቀ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው ሰውን በቀለሙ ሰውን በዘሩ ሰውን በቋንቋው ሰውን ባለው ባክግራውንድ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢቭን ረሱል ሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው። ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ መጣች በእኛ በኛ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላ፣ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻላ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድሚ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርደድ ላይ ኮሚኒኬሽን የነርባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን እንሻላ። እኔ ያለ ማለት ፈልጌ ነው እንሻላ ውስጥ አስቀጥል። አይ ሀቂቀተን ባረከላሁ ፊቁም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው በአባቴም በእናቴም በኩል። ዚያራ በሄድኩበት አንድ ዘመዴ ቤት ገባሁኝ። ዘጠና አመቱ አካባቢ ይሆናል። አላህ ይዘንላቸው አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወረ የተነሳ ዋሀቢ ናቸው ተብለው ስለተገመትን፣ እኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወረ የተነሳ እዛ ቤት ውስጥ ከዛ ማስተማር እንዳለብኝ ወሰንኩኝ እና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ተቆጡ። አቡበክርና ዑመር አዎ፣ በለምድያውም ጃሃናም ከሸይጧን በታች እየተቀጡ ነው ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናውራ አልኳቸው። ይሻል አሉ። ከዚያ በደንብ አስረዳኋቸው። አሁን ለምሳሌ እስኪያስቡት ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀምረል መካ አሰላሙ አሌይካ ልቤ ባንቱ በእርሶ ተመካ፣ አባ ድርጾ የማያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለናል። አሁን ከዚህ ምን ይዘው ምንድን ነው ይህና ረስት ሳንነቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከጥግ ድረስ ማስተማር አይቻልም። ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት፣ አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሀል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ድሀ አንዱን እንዲህ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመጸ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። በጣም የሚያስደነግጥ ነገር ልንገራችሁ ስለ ዘረኝነት ማንሳት ፈልግ አይደለም መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም ሁለት ሴቶች ናቸው አንዷ ዱላ ይዛለች ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች ምን አለች አማራ ክልል ላይ እኔንም የሚያገባኝ ሙስሊም ወንድ ባጣ። ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔንም የሚያገባኝ ሙስሊም ወንድ ባጣ፣ ኦሮሚያ ክልል ሄጄ የነ አህመድን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ። ተመልከቱ፣ እንግዲህ ተመልከቱ። የማህይምነት ጥቅ አያችሁ አይደል? አምስት ሺህ ላይክ ምናምን እንደው ተሰጥቷታል። እዛው ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና የማይደረግ አናውቅም ወይ? ሌላው ይመጣል፣ ኦሮሞ ነው ደግሞ እሱ። ምን አለ እኔ የሚከተለውን ነገር አቀርባለዋል። ምን እኔ ሙስሊም ነኝ ከሙስሊምም በላይ ኦሮሞ ነኝ ያለ እጁን እያሳየ ምልክት። ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብጠይቁኝ፣ ኦሮሞ ሆኖ ኦርቶዶክስና ማስታወቅ የፈታ የተከታይ የሆነ ይበልጥብኝ አለ። አትከፉ፣ ምክንያቱ ኢትስ ኢን ማይ ብለድ ደሚያ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል፣ እምነት መቀየር ይቻላል፣ ዘር እኮ አይቀየርም በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል። አይደለ? አንዷን የባሌ ልጅ፣ ባሌ የሚባል ኦሮሚያ ላይ ያለ አገር አለ። የዛ ልጅ መሆኗ ነው እንግዲህ። የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው እንግዲህ። ያስቡት እንግዲህ አሁን ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመታሽ ምናምን ሰው ተከፍተዋል፣ ምናምን ስትባል አሁን እዚች ጋር እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው ምን ትላለች? ይቅርታ አድርጎልኝ ቤተሰቦቼ ትላለች። ወላጅናትና አባቷን እኳ አይደለም ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አደለን፣ ነብሳችንን እየሸጥን ያለ ነው። አላህ ይዘንልንእና ምን አለች? ከአንድ የባሌ ሴት አይጠበቅም፣ እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም። ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ። ሴት ልጅ እኮ ከኡስታዝ ጋር እንኳ እንድትቆማ ይፈቀድላት። ለምን ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችን ማስተካከል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያቃል ይገባለንን ለእኛ ይፈጸምልናል። በሁለቱም ሀገር አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለ ነው። አላህን በንፈራ ይሻላል። አርእስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመፅን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ብን አፋን ረዲያላሁ አንህ ምን ያለቅሳሉ? ቀብር ላይ ሲደርሱ ተጠየቁ። ስለ ጀነትና ስለ እሳት ሲያነሱ ቁርሶ አያለቅሱም፣ ስለ ቀብር ሲያነሱ ግን ኢሞት እስኪረስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነቢዩ ሰለላሁ አለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር የሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው